ይታወቃል ቢጨንቀኝ እኮ ነው አለቃ። ወይ እንደውም እንዲቀጥል ጊዜ እንደዚህ አይነት ውሳኔ ውሰሽ። በቃ አንተ ተረጋጋ፣ ምንም አትሆነ። ዶክተር እንዴት ነው ትሰራት እንዴ? ይቅርታ፣ በጣም አዝናለሁ። ለማትረፍ ብዙ ጥረት አድርገናል፣ ግን አልተሳካ አርፋለች ማለት ሮዳስ በህይወት የለችም ማለት ነው? እኔ እኮ ያልኩት ፅንሱን ማትረፍ አልቻልንም ነው እንጂ ሮዳስ በህይወት አለች። ተመስገን፣ ተመስገን፣ ቢያንስ ልጅ የተርፋለኝ አለች። ዶክተር፣ አንዳንድ የሚያስፈልግ ነገር ካለ? ለጊዜው ምንም አያስፈልጋትም። መድሃኒቷን ትጨርስና ገብታችሁ ታያታላችሁ። ያው እስከዛ ድረስ ወታችሁ የሆነ ነገር ቀማምሱ። አይ እኔ እንኳን አያስፈልገኝም። ፍቃዱ፣ አንተ የሚያስፈልግ ከሆነ ደርስ መምጣት ትችላለን። ፍቃዱ ማለት አንተ ነህ? አሁን ኔ በጣም አዝናለሁ። መጽናናቱን ይስጥ። አልገባኝም ዶክተር፣ በደንብ ግልጽ ብታደርገው እንዴ? ልጅ አርግዛ የነበረው እኮ ከፍቃዱ ነበር እን ይህን አያውቁም እንዴ? እኔ እኮ አንድ ላይ ስትመጡ ያወቁ መስሎ ነው። እርግጠኛ ነህ ከዚህኛው ፍቃዱን ያረገዘችው እንዴ? አጠገቡት አለ፣ አይጠይቁትም እንዴ? ከአንተን ያረገዘችው ወይኔ? ልጅ እውነቱን ንገር። አዎ ከኔን ያረገዘችው ደግሞ በአጋጣሚ የተፈጠረ ነው። አንተ ውሻ ልጅ ልጅ

ስለ ሮዳስ ጤንነት ማሰብ ይሻላል። ለስንት ነገር ስጠበቅ ለስንት ነገር ስጠበቅ እንደዚህ አይነት ነገር ታደርጋለች። ወይኔ ገረሙ ወይኔ ገረሙ ይረጋጉ። እኔ የምልሽ የጣቷውን ልክ ታወቅሽልኝ። እኔ በምን ሰዓት አብረን አይደል እንዴትኛ ነው ባይወ በኋላ ፈልግልሃለሁ። እሺ፣ በቃ እማዬ እንዳወቅሽ፣ ግን ደውለሽ ንገሪው። እሺ፣ ቤቱን ግን ዲኮር ምናምን ማድረግ ይጠበቅብናል እንዴ? አይ፣ አያስፈልገውም። ድንገት ነው ሰርፕራይዝ የምናደርጋት። ግን ሁሉም ሰው ይኖር? እሺ፣ ሁላችንም እንኖራለን። አባዬ ከክፍለ ሀገር አልተመለሰም እንዴ? ዛሬ አምስት ሰዓት እገባለሁ ብሎኛል። እንግዲህ ከመጣ ነገር የልጁ የቀለበት ስነ ስርዓት ላይ ይገኝ። እሺ፣ ነግረዋለሁ። ታዲያ አንተም እንዳታመሽ እሺ። አለመሽም ማይ በቃ ኔ ከፍቷሉ፣ ብዙው ስለምወጣ እሺ። ሰላም። ምን ነው በጠዋት አዲስ ነገር አለ እንዴ? ሮዳስ እንዴት ሆነች? እሷ ደህና ነች የልጇን ህይወት ግን ማትረፍ አልተቻለም ከባድ ነው በእናትህ ገረሞ ሮዳስ የጸነሰችው የኔ ልጅ እንደሆነ አውቁ ማታ ዘው ሆስፒታል አንቆ ሊገለኝ ነበር በል ለትንሽ ጊዜ ከሱ ራቅ ምን ያመጣል ከኔ ብዙ ነገር ስለሚፈልግ ቶሎ አይገለኝም ቢሆንም ንዴት ከባድ ነው ምን እንደሚገጥም አታውቅም ለነገሩ ልጁ እስከምታገግም ድረስ ትኩረቱ ሁሉ እሷ ጋር የሚሆነው አዎ ተስፋዬ ዛሬ ደውሎልህ ነበር? አዎ ስለ አንዳንድ ነገር ማወቅ ፈልጎ ዛሬ ደውሎልኝ ነበር። ዛሬ አምስት ሰዓት እገባለሁ ብሎኛል። ጥሩ። ለማንኛውም ዛሬ አንድ ሰዓት ላይ አንድ ጉዳይ አለን እንዳትቀር። የምን ጉዳይ? እሱ ሰርፕራይዝ ነው። ለማንኛውም እንዳትቀር። ይቅርታ አድርግልኛ። አዎ አድርግልሻለሁ። እኔ ሁሉ ጊዜ ይቅርታ እንዳደረኩልሽ ነው እውነት በሰራው ስራ በጣም አፍሬያለሁ። ከዚህ በኋላ አንተ እንደምትፈልጋት አይነት ሴት ነው መሆን። እኔ የምፈልጋት ሴት ምን አይነት ሴት ነበርሽ? አንተን በስራ የምታግዝህ በራሷ የምትተማመን ሴት አይደል? እሆናታለሁ። የኔ ልጅ ታደርጊዋለሽ፣ ተማመንብሻለሁ። ደሞ ካለፉት ነገሮች ብዙ ተመረሻል ብዬ አስባለሁ። ብዙ ተምሬያለሁ አባ። የማይውን ሰው ስከተል እኔን ራስቼው ነበር። አሁን ወደ በፊቷ ሮዳስ ተመልሻለሁ። በጣም ደስ ይላል። ብቻህን ነበርክ እንዴ? ማለቴ ማንም የመጣ ሰው አልነበረም? ማንም አልሰማም። ማንም አልመጣም። ያው እንደነገርኩሽ ፍቃዱ ነበር፣ እሱን ደግሞ አባርደዋለሁ። ማንም አልሰማም እንዴ? ማንም አልሰማም። ምን ነው? አይ ምንም፣ የነገርካቸው ያነገርካቸው ስለመሰለኝ እሺ። ሮዴ፣ እንዴት ነው? ትንሽ ነቃሽ? አዎ፣ ነቃ ነቃ ይያለው። ዶክተር ታመሰግናለሁ። ምስጋና አያስፈልግም ስራዬን ነው የሰራሁት ባይሆን እስክታገግሚ ድረስ ትንሽ ጊዜ ረፍቱ ሰንጂ እሺ ዶክተር ባይሆን ትንሽ እረፍት አድርጊና ትውጫለሽ አንድ መድሃኒት አዝልሻለሁ እሱንም ገዝተሽ ትውጫለሽ እሺ አቶ ገረመው ማታ ምንም ያህል ስሜታዊ ቢሆኑ ሆስፒታል ውስጥ እንደዛ መሆኑት ግን ትክክል አይደለም አዎ እውነት ነው ይቅርታ ዶክተር ለማንኛውም እንኳን ደስ አሉት ልጆት ተርፋለች አመሰግናለሁ ዶክተር፣ ለልጄ ስለደረስክለት። ችግር የለውም በቃ ተጫወቱ። ልሂሽ ብዬሽ ነው የመጣሁት። ደህና ዋሉ። ሰላም ዶክተር። ቅርብ ሰዓት እንደ እንደገባው የልትሄድ ነው? አረፍ በል እንጂ። እስኪ ከተማ አንድ ቀኘት ብዬ ነው ምንድን ነው የምትቃኛት? ከተማ እንደሆነ ያው ነች። አንዳንድ ሰው ለግ እሺ በል ማታ ስትመጣ እንዳታመሽ በጊዜ ነው። ምን ነው ትፈልግኛለሽ? እንዲህ ለመሽ ስለምችል አሁን ንገር። እኔ ሳሉን ልጅህ ነው የሚፈልገህ። ዛሬ ማታ ለህያብ ቀለበት ሊያደርግላት ነው እና ሁላችንም እንድንገኝ ይፈልጋል። እውነትሽና? አዎ ቀለበት ሊያደርግላት አስቧል። እንዲ? ታዲያ ቤቱ ምንድን ነው ያደበዘዛችሁት? ሞቅሞቁ አድርጉት እንጂ አረ፣ ድምፅህን ቀንስ፣ እንዳትሰማ ሰርፕራይዝ ኮል ያደርጋት ነው። አሃ፣ ሰርፕራይዝ ነው እንዴ? ታዲያኛ ምን እናደርግለት? ጠይቄው ነበር፣ ግን እሷ እንዳትጠረጥር ምንም ነገር አታድርጉ፣ ምንም አልፈልግም ብሏል። ደስ ይላል፣ በጣም እንዲያውም፣ ቀደም ብዬ 12 ሰዓት ላይ ነው የምመጣው። እሺ፣ ሳላቅረት ነው። ሰላም። ዛሬ ጋሼ በጣም ደስተኛ ይመስላሉ። እኔም ገርሞኛል። እንደዚህ ሆኖ ካየሁት በጣም ረጅም ጊዜ ሆኖኛል። ምናልባት የሄደበት ስራ ተሳክቶለት ይሆናል። ያው ይሆናል። ከያኩ አንድ ቦታ እንሄዳለን፣ ተዘጋጂ። የት ልንሄድ ነው? ለእኔ ትልቅ ትርጉም ያለው ቦታ እንሄዳለን። እሺ ተዘጋጃለሁ። ስለዚህ ይህን ፕሮፖዛል ለመስራት የግድ ሼር ሆልደሮች ያስፈልጉናል ማለት ነው። አዎ ያስፈልጉናል፣ ግን ለምን ከባንክ ጋር እየይዘን አንሰራው? አንሰረው አይ ይህን ስራ እንኳን ከባንክ ጋር እየይዞ ለመስራት ትንሽ ሪስክ አለ። ዝም ብለን ሼሮቹን መፈልግ ይሻለው? ፕሮፖዛሉን ካዩ በኋላ እኩልኩል ይሆነ የሚሉት። እስቲ እኔ አንዳንድ ማውቃቸው ሰዎች አሉ፣ እነሱን ለማናገር ሞክረ። ለምን ለአቶ ተስፋዬ ይህንን ስራ እንነግራቸው፣ እሳቸው እኮ ብዙ ሰው ያውቃሉ። ይህንን ስራ ማንም ሰው ሳያውቅ ነው መስራት እንፈልገው። ለዛ ነው እስካሁን ድረስ ዝም ያልኩት። ለምን ከሰዎች መደበቅ ፈለግ? እሱን ጊዜው ሲደርስ እነግርሃለሁ። አቶ ተስፋይ ግን ያወቁ ይመስለኛል። በምን አወቅ? ቤተሰቦች ማታ ቤት ፕሮግራም አለ ብሎኛል። እሱ እንኳን በእኔ ጉዳይ ነው። በእኔ ጉዳይ ማለት ስለ ሥራው ልትነግራቸው ነው? አይደለም፣ ለህያብ ቀለበት ላደርግላት። እንኳን ደስ ያለ። አንዳንዴ ፈጣሪ ሲያድል እንዲህ ነው። ልክ ነህ። ፈጣሪ ይመስገን። እንደውም አስታወስከኝ። ቀለበቱን አብረን እንገዛለን። በጣም ደስ ይለኛል። ለምን ጊዜ እናጠፋለን? አሁን ሄደን እንግዛ። ሰርቻለሁ። ሄሎ ማማ፣ እንዴት ነሽ? አለሁ። እንዴት ነሽ የኔ ልጅ? አለው ደስ የሚል ነገር ልነግርሽ ነው። ምን ተገኘ? ልጅ ይዘ ድንግል ለእህትሽ ቀለበት ሊያደርግላት ነው እና እንድትገኝ ብዬ ነው። እውነት እህት የቀለበት ልታደርግ ነው ወይኔ፣ በጣም ደስ ይላል። እሺ እመጣለሁ። እስከ አንድ ሰዓት ምናምን ደርሳለሁ። እሺ፣ እሺ። እኔ ልጅ እጠብቅሻለሁ። እሺ፣ እሺ። ሄሎ ሊያ፣ ሄሎ ከባልሽ ጋር ስታረቂ እንደዚህ ነው እንደሚያደርግሽ ምን እሱ ብቻ ሊያ እህቴ እራሱ ቀለበት ልታደርግ ነው ምን ከማን ጋር ካሰራው ልጅ ጋር ማን ነበር የሚባለው እዛ ድንግል ከሚባለው ልጅ ጋር እንኳን ደስ አላችሁ እህትሽንም እንኳን ደስ ያለሽ በይልኝ እንኳን አብሮ ደስ አላለ ያየ በቃ ደስታዬን ልጨርስና በኋላ እደውልሻለሁ የኔ ልጅ ከሱቅ ምን ላምጣልሽ? ምንም አልፈልግም፣ አባ ወደ ቤታችን ብቻ እንሄድ። እሺ፣ ጥሩ። ሄሎ፣ እንዴት ነው አለቃ? አሎ፣ አስቸኳይ ካልሆነ ወደ በኋላ አካባቢ ልደውልልሽ። ኖ፣ በጣም አስቸኳይ ነው አለቃ። ይሄ ምን እንግዲህ ዛሬ ቀለበት ሊያረጉ ነው። ምን ቀለበት? ማን ነገርሽ? እህቷ ናቴ ነገረች። ጥሩ እሺ። እኔና ልጄ እዚህ እንማቅቃለን፣ እነሱ ደስታቸውን እዛ ያጣጥማሉ። ምነው አባ ብቻህን እኮ እያወራክ ነው። የተፈጠረ ችግር አለ? ምንም አልተፈጠረም። ያው የስራ ጉዳይ ነው። የስራ ጉዳይ እንኳን አይመስለኝም። በጣም እኮ ነው የተናደድከው። ያልጠበኩት ስለሆነ ነው እንጂ ብዙም አልተናደድኩም። አሎ፣ ላገኝ ይፈልጋለሁ። ከ ሰላሳ ደቂቃ በኋላ የተለመደው ቤት እንገናኝ። እሺ። ሄሎ ሄሎ፣ እህቴ ደህና ነሽ? ደህና ነኝ። ናፍቀሽኛል። መጥቼ ላግኝሽ? አይ፣ እኔ ሲመቸኝ እነግርሽ። እና መተሽ ታይኝ አልሽ ግን ይቅርታ ስራ አደረግሽልኝ። በጣም ደስ ብሎኛል። እህቴ እኮ ነሽ፣ ካላንቺ ማን አለኝ? ከአንቺ ጋር ተጣልቼ ሄዳለሁ። በጣም ወድሻለሁ የእኔ ውድ እህት። እኔም እወድሻለሁ። ደውልልሻለሁ ብዬ ነበር ግን በአካል አግኝቼ ናፍቆቴን ብወጣ ይሻላል ብዬ ነው። በቅርቡ እንገናኝና ናፍቆታችንን እንወጣለን። እሺ እህቴ ድምጽሽን ልስማ ብዬ ነው። ለማንኛውም እንገናኛለን በጣም እወድሻለሁ። እሺ እሺ፣ እሺ፣ ቻው። አትዘጋጃችሁም እንዴ? ሰዓት እኮ ገና ነው ብዬ ነው። አሁን መድረሱ አይቀርም። ይልቅ እሱን ተይና ተዘጋጂ። የጀመርኩትን ልጨርስና አዘጋጃለሁ። ግን ማማ የት ልንሄድ ነው? ቅድም ነገርኩሽ አይደል። ዛሬ ልዩ ቀን ነው። ለእኔ ትርጉም ያለው ቦታ ነው የምንሄደው። እማማ ግን እኔ ብቀርስ? አይቻልም። እማማ እባክሽን፣ እኔ ልቀር። እኔ እኮ ብዙም ወጣ ወጣ ማለት አለች። አንቺ እዛ ቦታ ላይ ታስፈልጊያለሽ። ማለት አልገባኝም። የት እንደምንሄድ እነግርሻለሁ፣ ግን መጀመሪያ ዝንጥ ብለሽ እንደምትሄጂ ቃል ግቢልኝ። እማማ፣ ግዴታ ነው። ቃል ግቢልኝ። እሺ። ዛሬ የድርጅታችን አስራ አምስተኛ ዓመቱ ነው። ደግሞ ከፋችሁም ዘድንግል ነው። እኔ እናንቺ ደግሞ እዛ ቦታ ላይ ተገኝተን ሰርፕራይዝ እናደርገዋለን። እዛማ ከሆነ ደስ ይለኛል። ጎሽ የኔ ልጅ፣ በየጀመርሽውን ጨርሽና ተዘጋጂ። እሺ መቼም እዚህ የጠራኸኝ ልጄ ነካ ብለህ ልትገለኝ አይደለም አይደል? ከልጄ ጋር በነበረህ ነገር ይቅር ብያለሁ። እኔ ነኝ ወይስ አንተ ነህ ይቅር ማለት ያለብን? ስሜታዊ ሆኜ አንቄ ስለነበረ መቼም ጠልቼህ እንዳለው ነው። ይገባል። እሱን እንኳቶ ባይሆን አሁን ለምንድን የፈለከኝ? ዘድንግልና ህያብ ቀለበት እንደሚያደርጉ ሰማሁ። በምን አወቅ? እየተከታተልከኝ ነበር? አንተ ብትደብቀኝም ሰው ነገረኝ። እና ምን እንዳደርግልን ነው አሁን የፈለከው? ግልጽ አይደለም እንዴ? ተስፋዬን አስፈርሞና በልጁ ደስታ ቀን እንዲታሰር እፈልጋለሁ። እንደዛ እንኳን ማድረግ የምችል አይመስለኝም። ለምን? አንተ የፈረምክበት ሙሉ ፋይል ለተስፋ ይሰጥቼዋለሁ። እንዴት? ለምን ሰጠው? እቅዳችን፣ ያሰብነው ነገር ሁሉስ ከዚህ በኋላ አንተ ሳትሆን እሱ ነው እንደፈለገ ሊያረግ የሚችለው። ተስፋዬን ስላላስፈረምኩት የዚህ አስመጭ ዋና ባለቤት አንተ ነህ። እኔማ ብቻዬን አልችልም። ህይወትን ፈርማለች? አልፈረመችም። ምን ቢሰጥህ ነው እንደዚህ አደረግክለት? ከእሱ ተቀበለ ይዘናና እሱ የሰጠን እጥፍ ልስጥ። አልችልም። ትችላለ ፍቄ ትችላለ። አሁኑን ይዘሊናና አሁን ይሰጣል። አልችልም። እሱ ምንም ሰጥቶኝ አይደለም። ሙሉ ፋይሉን የሰጠሁት አንተ መቀጣት ስላለብ ነው። ስለምን መቀጣት ነው የምታወራው? ተስፋዬ ጨካኝ አይደለም። አንተ ግን በጣም ጨካኝ ነህ። እንዴት እንደዛ በታማኝነት እያገለገልኩው ከጀርባ ወጋኝ። ሊያልከህ በፍቅር እንድወድቅ አድርገህ ተጫወትክብኝ። ከልጅ ሚስት ጋር ሆነ እኔ ላይ አሴርክብኝ። ታውቃለህ ለነገ ህይወቴ ብዬ ስንት ነገር እንዳሰብ ለነገሩ እንዴት ታውቃለህ? አንተም ልጅህን ፍቅር አይገባችሁ። ልጄ ሄሮዳስን ያስረገዝካት እየተበቀልከኝ መሆኑ ነው? በጭራሽ ከእሷ ጋር የሆነው በአጋጣሚ ነው። ደግሞ ከዚህ በኋላ እኔ ሳሎን ተስፋይ ነው የሚበቀል። ፍቄ እባክህ እንደዚህ አታደርግ። በሊያም ጉዳይ ከሆነ በጣም ይቅርታ አድርግልኝ። በእሷ ጉዳይ መቼም ይቅርታ አላደርግልህም። በአንተ ሴራና በእሷ መሳሪያነት ልቤ ተሰባል። ፍቃዱ፣ እኔና አንተ ተስማምተን እንደ ቤቱ ስንሰራ ነው የሚያምርብን። አሁን እንዳልነበረ አድርገህ ሁሉንም ነገር በታት ነዋል። ገረመ፣ አሁንም ቅንነትና ፍላጎት ካለ ወደ ነበረበት መመለስ ይቻላል። ፍቄ፣ እኔ ቃሌን አላጥፍም ያልኩህን፣ መኪናም ይሁን ቤቱን ልገዛልሃለሁ። ገረመ፣ አንተ ለእኔ አስበ መቼም ወደ ኋላ ስላላልክልኝ እኔ መቼም ወደ ኋላ አልልልህም። እኔን እንዳስነባኝ ስታነባ ማየት እፈልጋለሁ። እንደዚህ ማድረግ ግን አንተ ልክ ነው ብለህ አደር ከጀርባ ይወጋኝ እኔም ያንተን ፈለግ በመከተል ከጀርባ ወገው። ከዚህ በላይ ግን ትግስቴን አትፈታተም። ምን ልታደርገኝ ይገልሃለሁ እንደምገለኝ ማቃ ነው። ግን ብገለኝ ምንም አትጠቀም፣ ምክንያቱም ፋይሉ ያለው ተስፋ ጋር ነው። ከዚህ በኋላ እንዳደውልኝ አላቅም አታቀ እስክታሰር ማቆም አልተገናኛችሁ? አን አልተገናኘንም። ሲገባ ራሱ እኮ ገባው ብሎ አልደወለልኝ። አይ ተስፋዬ፣ አንድ ቀን ለአንድ ቀን እንኳን ለቤቱ መሆን አይችልም። በቃ ወይ ካልሆነ ለምን በኮንትራት መኪና አንሄድም? አየኔ ልጅ፣ እኔ እሱ መች ጠፋኝ ብለሽ ነው? ያ ሁሉ የድርጅቱ መኪና እያለ ተስፋዬ እያለ እኛ በኮንትራት ታክሲ ስንሄድ ምን ይባላል? ደሞስ ቦታው ላይ ስንደርስ ሰዎች ምን ይሉናል? ታዲያ እዚሁ ሆኖ እኮ መጨናነቁ መፍትሄ አያመጣም ብዬ ነው ፍቃዱ። እስቲ ደውልለት። አያነሳም። ለነገሩ መምጫው ሰዓት ደርሷል። እኔ ከፍታለሁ። ምናልባት አለቃ ሊሆን ይችላል። በጣም ናፍቀሽኝ ነበር። ዛሬ ተሳክቶልናል አይደል? በጣም በሚገባ ነው የተሳካልን። ና እኔ ቆንጆ። በቃ እናንተ ሁለታችሁ አሁኑ ከጀርባ የሆናችሁ የሆነ ነገር ታሴሩብኝ አላችሁ። አ አሁን ነገር አለን አንቺን ደስ ስለሚያሰኝት ነገር ነው። እኔ ምለው ማማ ጋሽ የሉም አይደል? የለም። ምን ነው፣ ገና ሲያዩ ማወቃቸው አይቀርም። ምን ልንላቸው ነው? እኔ ነግረዋለሁ። ቆይም ብለሽ ነው የምንነግራቸው። የተለያየ ነገር እንዳንናገር ንገሪኝ። ቤታችን ሰላም እንዲሆን አፈላልጌ አግኝቻት ነው፣ ደግሞም ይቅር ብላናለች። አሁን እዚህ ያመጣኋት ደስታችን ሙሉ እንዲሆን ነው ብዬ ነግረዋለሁ። እሱም ከነበረበት ጭንቀት እፎይ ነው የሚለው። እኔ ግን ፈርቻለሁ። አትፍሪ። ተስፋዬ እንደሆነ እንደነገርኩሽ ነው ያሳምነዋለሁ። እሺ ማማ። ዘድንግል ማለት እሱ ነው? አይ አይደለም። እሱ ከእኛ ጋር አብሮ የሚሰራ ልጅ ነው። እሺ። ደግሞ አሁን ምን ልታሴሩብኝ ነው የምታወሩት? አሁን ስለ ራሳችን ጉዳይ እያወራ ነው። እሺ። ፍቃዱ ተዋወቃችሁ? እህቴኖች፣ ኤልሻዳይ ትባላለች። እኔ እኮ የት ድማቃት ብዬ ነበር። ፍቃዱ እባላለሁ። ኤልሻዳይ የቤተሰቡ ጭንቀት የነበረችው ናት አይደል? እንዴት ገረሙ። እንዴት ነህ አለው። እንዴት ነህ አለው። አላየሁም ነበር። እዚህ አካባቢ ነበርክ እንዴ? አልታይ ብዬ ነው እንጂ ነበር። ተስፋዬ፣ አሁን ፋይል ስጠኝ። የምን ፋይል ነው የምሰጠህ? ፍቃዱ የሰጠህን ፋይል ስጠኝ። ፍቃዱ ለእኔ ምንም አይነት ፋይል አልሰጠኝም። ሰማይን፣ ተስፋዬ፣ ትግስት የሚባል ነገር የለኝም ስጠኝ። አልሰጠኝም አልኩህ እኮ አሰማም። ደግሞ የምን ፋይል ነው የሰጠኸው? አዲስ ለምንሠራቸው ጊዜያቸው ያለፈባቸውን ሸቀጦች ላይ አስፈርሙኛል። ለተስፋዬ ሰጥቼዋለሁ ነው ያለ። እዛ ፋይል ፈረምክ እንዴ? ይገርማል። እና ታዲያ ብቻህን ነው ወንጀለኛ ሆንካ? አይ ፍቃዱም አንበሳ እኮ ነው ያ ፋይሌት ነው ያለው። የሆነ ፋይልማ ሰጥቶኝ ነበር ግን በደንብ አላየሁም። ለካ አንተ መቀመቅ የሚያወርድ ነው። አሁኑ ፋይል ውስጥ ለአንተ ሳይሆን ለህግ ነው የምሰጠው ተስፋዬ የማይሆን ውሳኔ ውስጥ ፋይል ምን ውስጥ ልትገባ ነው? እስኪ ገብታ አሳየኝ። ትሰማኛለህ? ገረሙ አሁን እጌ ላይ ነህ፣ ጸባዬን አሳምር። ጭራሽ ልትመክረኝ ነው! ጭራሽ ልትመክረኝ ነው! ትዕግስትን አትፈታትኝ፣ ስጠኝ። አልሰጥህም አልኩ፣ በላሁን። ከመኪና ይውረድ። ይሄ የመጨረሻ መልስ ነው? አዎ። ለማንኛውም ነዚህ ህግ ቦታ ንገናኛለ። በላሁን ውረድ፣ በዚህ ጸባይ

ከዚህ በኋላ ምንም የመሄድ ፍላጎት የለኝም። በቃ ካልሆነ ቤቱ ሞቃ አርገን እንጠብቃቸዋ። እንደውም ጋሽ ወጡ መሰል ለናመሻ። ዘድንግል እህቴ ነች፣ ተዋውቃት። ዘድንግል እባላለሁ። ስለመጣሽ በጣም አመሰግናለሁ። እኔም ስለተዋወቅኩ ደስ ብሎኛል። ደግሞ ግዴታዬ ነው። የሆነ ነገርም አለ። አዎ፣ ምንድን ነው? እንግዲህ ቤተሰቦች፣ ይቅርታ ገና እንደመጣሁኝ ወደ ጉዳይ የገባ። የኔ ፍቅር እስከ ዛሬ ድረስ በህይወት የካየኋቸው መልካም ሴቶች ሁሉ ትለያለሽ። በጣም አፈቅርሻለሁ። ከእኔ የተሻለ እንደሚገባ ሻቃለሁ። ግን ፈጣሪ ነኝ ስለሚወደኝ አንቺ ነኝ ብቻ አደረገሽ። ፈጣሪ በጨለማ ውስጥ ብርሃን እንደሚሰጠን ሁሉ በመከራ ውስጥም ደስታን ይሰጠናል። አንቺ ለእኔ የተሰጠሽ ህያብ ነሽ፣ ወይም ደስታ ይነሽ ስጦታ ይነሽ የኔ ፍቅር። በየትኛውም ሁኔታ ውስጥ አንቺ ማዕረፍ ታገኛለሽ። የምርህ? ነው ለዚህ ክብር በመብቃት በቃ በጣም ነው ደስ ያለኝ። እኔም በጣም ደስ ብሎኛል ልጆቼ ለዚህ ወግ ማድረግ ስላሳያችሁኝ ውለዱ፣ ክበዱ፣ ጥሩ ዘር ይስጣችሁ። አመሰግናችኋለሁ። ሁልጊዜ ወዳችኋለሁ። ቆይ፣ እኔ እከፍታለሁ።